ጸጋና ሰላም ይብዛላችሁ የተወደዳቸው የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው፣ መስከረም አንድ ዘፈጥረት አንድ ብሎ ጀምሯል እስከ ጳዋግሚያ ምስራ ይህ 22 ድረስ ጉዟችንን እንቀጥላለን። በጌታ ጸጋ ዛሬ 79 ቀናችንን ይዘናል። በዚህ ቀን የምናነበው ደግሞ አንደኛ ሳሙኤል መጽሐፍን ከምዕራፍ ሰባት እስከ 9 ድረስ ያለውን ይሆናል። በጌታ በኢየሱስ ስም አነባለው፣ አብረን እናንብብ። አንደኛ ሳሙኤል ምዕራፍ ሰባት። የቂርያት ራይም ሰዎች መጥተው የእግዚአብሔርን ታቦት አወጡ፣ በኮረብታም ላይ ወዳለው ወደ አሚናዳ ቤት አገቡት። የእግዚአብሔርንም ታቦት እንዲጠብቅ ልጁን አላዛርን ቀደሱት። ታቦቱም በቂርያት ራይም በተቀመጠበት ቀን ጀምሮ ወራቱ ረዘመ፣ ሃያ ዓመትም ሆነ። የእስራኤልን ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶች አማልክትን አስታሮትንም ከመካከላችሁ አርቁ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ፣ ከፍልስጤማውያን እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች በአሊምንና አስታሮትን አራቁ፣ እግዚአብሔርንም ብቻ አመልኩ። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለእናንተም ወደ እግዚአብሔር እጸልያለሁ አለ። ወደ ምጽጳም ተሰበሰቡ፣ ውሃም ቀድተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያንም የእስራኤልን ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይ ዘንድ አትታክት አሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎደጎደ፣ አስደነገጣቸውም። በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንንም አሳደዱ በቤት ካርታችም እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። ፍልስጤማውያንም ተዋረዱ። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልወጡም። በሳሙኤል እድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረች። ፍልስጤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል የወሰዷቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጤማውያን እጅ አዳነ። በእስራኤልና በአሞራውያን መካከል እርቅ ነበረ። ሳሙኤልም በእድሜው ሁሉ በእስራኤል ላይ ይፈርድ ነበረ። በየአመቱም ወደ ቤተል፣ ወደ ጌልጌላ፣ ወደ ምጽጳ ይዞር ነበረ በእነዚያም ስፍራዎች ሁሉ በእስራኤል ላይ ይፈርድ ነበረ። ቤቱም በዚያ ነበርና ወደ አርማት የሚመለስ ነበረ። በዚያም በእስራኤል ላይ ይፈርድ ነበረ። በዚያም ለእግዚአብሔር መሰዊያን ሰራ። አንደኛ ሳሙኤል ምዕራፍ ስምንት እንዲህም ሆነ ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አደረጋቸው። የበኩር ልጁም ስም ኢዮኤል፣ የሁለተኛውም ስም አብያ ነበረ። እነርሱም በቤርሳቤ ይፈርዱ ነበረ። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ። ጉቦም እየተቀበሉ ፍርድን ያጣመሙ ነበረ። የእስራኤልም ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴም መጡና እነሆ አንተ ሸምግልሃል፣ ልጆችህም በመንገድህ አይሄዱም። አሁንም እንደ አህዛብ ሁሉ የሚፈርድልን ንጉስ አድርግልን አሉት። የሚፈርድልንም ንጉስ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉህ ነገር ሁሉ የሕዝቡን ቃል ስማ በግብጽ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዶች አማልክት በማምለካቸው እንደሰሩት ስራ ሁሉ እንዲሁ ባንተ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ፣ ነገር ግን ጽኑ ምስክር መስክርባቸው፣ በእነርሱም ላይ የሚነግሰውን የንጉስን ወግ ንገራቸው። ሳሙኤልም የእግዚአብሔርን ቃል ሁሉ ንጉስንም ለፈለጉ ህዝብ ነገራቸው፣ እንዲህም አለ። በእናንተ ላይ የሚነግሰው የንጉሱ ወግ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገሎችና ፈረሰኞች ያደርጋቸዋል በሰረገሎቹን ፊት ይሮጣሉ። ለራሱም የሻለቆችና የመቶ አለቆች ያደርጋቸዋል። እርሻውን የሚያርሱ እህሉን የሚያጭዱ የጦር መሳሪያውንና የሰረገሎቹን እቃ የሚሰሩ ይሆናሉ። ሴቶች ልጆቻችሁንም ወስዶ ሽቶ ቀማሚዎችና ወጥ ቤቶች አበዛዎችም ያደርጋቸዋል። ከእርሻችሁና ከወይናችሁ መልካም መልካሙን ወስዶ ለሎሌዎቹ ይሰጣቸዋል። ከዘራችሁና ከወይናችሁ አስራት ወስዶ ለጃንደረቦቹና ለሎሌዎቹ ይሰጣቸዋል። ሎሌዎቻችሁና ገረዶቻችሁን ከብቶቻችሁና አህዮቻችሁም መልካም መልካሞቹን ወስዶ ያሰራቸዋል ከበጎቻችሁና ከፍየሎቻችሁ አስራት ይወስዳል። እናንተም ባሪያዎች ትሆኑታላችሁ። በዚያም ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኋላችሁ። በዚያም ቀን እግዚአብሔር አልሰማችሁም። ህዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ ያለ፣ እንዲህ አይሁን፣ ነገር ግን ንጉስ ይሁንልን እኛም ደግሞ እንደ አሕዛብ ሁሉ እንሆናለን። ንጉሳችንም ይፈርድልናል በፊታችንም ወጥቶ ስለ እኛ ይዋጋል አሉት። ሳሙኤልም የህዝቡን ቃል ሁሉ ሰማ፣ ለእግዚአብሔርም ተናገረ። እግዚአብሔርም ሳሙኤልን፣ ቃላቸውን ስማ፣ ንጉስም አንግስላቸው አለው። ሳሙኤልም የእስራኤልን ሰዎች እያንዳንዳችሁ ወደ ከተማችሁ ሂዱ አላቸው። አንደኛ ሳሙኤል ምዕራፍ ዘጠኝ ስሙ ቂስ የተባለ አንድ ብንያማዊ ሰው ነበረ። እርሱም የአብኤል ልጅ የጽሮር ልጅ የበኮራት ልጅ የብንያማዊው የአፌቅ ልጅ ጽኑ ኃያል ሰው ነበረ። ለእርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። ከእስራኤል ልጆች ከእርሱ ይልቅ መልካም የሆነ ሰው አልነበረም። ከህዝቡም ሁሉ ይልቅ ከትከሻውና ከዚያም በላይ ቁመቱ ዘለግ ያለ ነበረ። የሳኦልም አባት የቂስ አህዮች ጠፍተው ነበረ። ቂስም ልጁን ሳኦልን ከብላቴኖቹ አንዱን ወስደ ተነሳ አህዮችንም ለመሻት ሄድ አለው። በተራራማው በኤፍሬም ሀገርና በሻሊሻ አለፉ፣ አላገኟቸውምም። በሻእሊም ምድርም አለፉ፣ በዚያም አልነበሩም። በብንያም ምድርም አለፉ፣ አላገኟቸውምም። ወደ ጽሁፍ ምድር በመጡ ጊዜም ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰብ ትቶ ስለ እኛ እንዳይጨነቅ ና መመለስ አለው። እርሱም እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ፣ እርሱም የተከበረ ሰው ነው፣ የሚናገረውም ሁሉ በእውነት ይፈጸማል። አሁን ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው። ሳውልም ብላቴናውን፣ እንሆ፣ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እናመጣለታለን? እንጀራ ከከረጢታችን አልቋልና እጅ መንሻም የለንምና ለእግዚአብሔር ሰው የምናመጣለት ምን አለን? አለው። ብላቴናውም ደግሞ ለሳውል መልሶ፣ እነሆ በእጄ የሰቅል ብር ሩቡ አለኝ እርሱም መንገዳችንን እንዲነግረን ለእግዚአብሔር ሰው እሰጣለሁኝ አለሁኝ አለ። ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበረ። ሳኦልም ብላቴናውን የተናገርከው ነገር መልካም ነው፣ ና እንሂድ አለውና የእግዚአብሔር ሰው ወዳለበት ከተማ ሄዱ። በከተማይቱም ዳገት በወጡ ጊዜ ቆነጃጀት ውሃውን ሊቀዱ ሲወጡ አገኙና ባለ ራእይ በዚህ አለ ወይ አሏቸው? እነርሱም አሁን እነሆ በፊታችሁ ነው። ዛሬ ወደ ከተማይቱ መጥቷልና ዛሬም ሕዝቡ በኮረብታው ላይ ባለው መስገጃ መስዋዕት ማቅረብ አለባቸውና ፈጥናችሁ ውጡ። ወደ ከተማይቱን በገባችሁ ጊዜ መስዋዕቱን እርሱ የሚባርክ ስለሆነ እርሱ ሳይወጣ ሕዝቡ ምንም አይቀምሱምና ከዚያም በኋላ የተጠሩት ይበላሉእና ለመብላት ወደ ኮረብታው መስገጃ ሳይወጡ ታገኙታላችሁ በዚያን ጊዜም ታገኙታላችሁና አሁን ውጡ አሏቸው። ወደ ከተማይቱም ወጡ። በከተማይቱም ውስጥ በገቡ ጊዜ እነሆ ሳሙኤል ወደ ኮረብታው መስገጃ ለመውጣት ወደ እነርሱ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ተገልጦለት ነበረ። ነገ በዚህ ሰዓት ከብንያም አገር አንድ ሰው እሰድልሃለሁ ልቅሷቸው ወደ እኔ የደረሰ ህዝቤን ተመልክቻለሁና፣ ለህዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለ። ከፍልስጤማውያንም እጅ ህዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩ ሰው እነሆ እርሱም በሕዝቤ ላይ ይሰለጥናል አለው። ሳኦልም በበሩ ወደ ሳሙኤል ቀርቦ የባለራእዩ ቤት ወዴት እንደሆነ ባክህ ንገረን አለው። ሳሙኤልም መልሶ ሳኦልን ባለራእዩ እኔ ነኝ፣ ዛሬ ከኔ ጋር ትበላላችሁና በፊቴ ወደ ኮረብታው መስገጃ ውጡ፣ ነገም አሰናብትሃለሁ፣ በልብህም ያለውን ሁሉ ነግርሃለሁ። ከሶስት ቀንም በፊት የጠፉ አህዮችህ ተገኝተዋልና ልብህን አትጣልባቸው። የእስራኤል ምኞት ለማን ነው? ላንተና ለአባተ ቤት አይደለምን? አለው። ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ብንያማዊ አይደለሁምን? ወገኔ እስከ ብንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ነገርከኝ? አለ። ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አገባቸው፣ በመርፈቂያውም ራስ አስቀመጣቸው። የተጠሩትም ሰላሳ ሰዎች ያህል ነበሩ። ሳሙኤልም ወጥቤቱን በአንተ ዘንድ አኑረው ብዬ የሰጠውህን እድል ፈንታ አምጣው አለ። ወጥቤቱም ጭኑንና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው። ሳሙኤልም ሕዝቡን ከጠራው ጀምሮ እስከተወሰነው ጊዜ ድረስ ለአንተ ተጠብቋልና እነሆ የተቀመጠልህን በፊትህ አኖረህ ብላው አለ። በዚያም ቀን ሳኦል ከሳሙኤል ጋር በላ። ከኮረብታውም መስገጃ ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እርሱም ተኛ። ማልዶም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ፣ ተነሳና ላሰናብትህ አለው። ሳኦልም ተነሳ፣ እርሱም ሳሙኤልም ሁለቱም ወደ ሜዳ ወጡ። እነርሱም በከተማይቱ ላይ ሲወርዱ፣ ሳሙኤል ሳኦልን ብላቴናውን ወደፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማህ ዘንድ በዚህ ቁም አለው። ብላቴናውም አለፈ። ከምሽቱ ሶስት ሰዓት ላይ በቲክቶክ እና በቴሌግራም አሁን ያነበብነውን ቃል የቀጥታ ስርጭት ላይ በጥልቀት ስለምናጠና መጥታችሁ፣ ይሄ እግዚአብሔርን ቃል እናጥና። ሻሎም።